የላቲን አሜሪካና ካሪቢያን ጳጳሳት ጉባኤ ቅዱስነታቸው እንዲጎበኟቸው ጠየቁ። ርዕሰ ሊቀነ ጳጳሳት ሌዮ አስራአራተኛ ለላቲን አሜሪካና የካሪቢያን ጳጳሳት ጉባኤ የቴሌግራም መልእክት የላኩ ሲሆን ጳጳሳቱ ለቅዱስነታቸው ያላቸውን ድጋፍ በመግለጽ ለርዕሰ ሊቀነ ጳጳስነት መመረጣቸው የተስፋ ምልክት ነው ሲሉ መልእክት ልከውላቸዋል። የላቲን አሜሪካና የካሪቢያን ጳጳሳት ጉባኤ አርባኛ ጠቅላላ ጉባኤያቸውን እያደረጉ ባሉበት ወቅት እንደ ጎርጎሮሳውያኑ በ 1955 ዓ ም በሪዮ ዲ ጄኔሮ የተካሄደውን የላቲን አሜሪካ አንደኛ ጠቅላላ ጉባኤ ሰባኛ ዓመት በማሰብ ያሳለፉ ሲሆን በዚህም መሰረት ብጹዕን ጳጳሳቱ ለስብከተ ወንጌል አገልግሎት ያላቸውን መሰጠት በድጋሚ ገልጸዋል ጳጳሳቱ ከርዕሰ ሊቀነ ጳጳሳት ሊዮ 14ተኛ ጋር ያላቸውን የልጅነት ግንኙነት ማደሳቸውን በማረጋገጥ እንደ ሚስዮናዊ ቤተ ክርስቲያን ለማገልገል ያላቸውን ቁርጠኝነት ገልጸው በደብዳቤያቸው ማጠቃለያ ላይ ርዕሰ ሊቀነ ጳጳሳት ሊዮ 14ተኛ ላቲን አሜሪካና ካሪቢያንን እንዲጎበኙ በመጋበዝ ሕዝቦቻችን የእርስን መገኘትና ሐዋርያዊ በረከት ይናፍቃሉ፣ በማለት ደምድመዋል።